ራክማቱላ በርካቱ። ሰላም ሰላም! ውድ ቤተሰቦች እንደት አላችሁ? ደህና ናችሁ? የኔ ጋ አልሐምዱሊላህ ሁሉ ሰላም ነው። ዛሬ ማሳያችሁ ካብሳት ኢልሀም የታለው ነው ማሳያችሁ። እና የሚያስፈልጉኝ እንደምታዩት እዚህ ጋ ነጭ ሽንኩርት እና ቀይ ሽንኩርት በረጃጅሙ ከትፌ ያለሁ ማለት ነው። እዚህ ጋ ደግሞ ዶሮዬን አጥቤ አቅርቤ ያለሁ ማለት ነው። እዚህ ጋ ጠማጠምጠ ማለት ነው እዚህ ደግሞ የሚያስፈልጉትን ያው ቅመሞች እንደተለመዱት ከሙን ፍልፍላሶች፣ ኩዝበራም አጅነት ሞቶ ወይንም የሚልህል ምን የሚባለው ነው ብኸረት ሰብአ የሚባለው ነው። ማጅ ስለሌለኝ አላደረግኩም፣ ቢኖር አሪፍ ነው። እና እነዚህን ነው ማለት ነው። እዚህ ጋር እንደምትመለከቱት ትስቴን አቅርቤ ያለው ማለት ነው። አሁን ዘይቱን ጨምራለው ማለት ነው።

እንደተለመደው በጣም በጣም አረቦች የሚወዱት ምግብ ማለት ነው። ካብሳት ኢልሀም ይባላል። ብዙ ጊዜ አልተለመደም፣ ቅርብ ጊዜ ነው። ካብሳይ ካብሳ ያው ካብሳ አይዲያ ካብሳ ነው፣ ግን ትንሽ ለየት የሚያደርገው ነገር ምን መሰላችሁ? ይሄን ማለት ነው። ካብሳ ስንሰራ እንትን ነው የምናደርገው። ማለት ቃርገን ከትፋለን፣ ሽኩርቱን ከዛም በኋላ ያው አቁላልተን ምናምን ነው። ይሄ ደግሞ ከዛ ትንሽ ልይት የሚያደርገው ነገር ምን መሰላችሁ? እዛ እንትኑን ነው ልክ እንደ ኮሸሪ ኮሸሪ ኮሸሪ ታውቃላችኋ? ምስት ማረብ ሀገር ያለችው አይጠፋችሁም ማለት ነው። ልክ እንደ ለኮሸሪ የምናዘጋጀው ሽንኩርት የለም እንደዛ ነው። እንደዚህ በረጃጅሙ ነው የምንካፈው። ከዛም በኋላ ያንን ሀምረን ለብቻ ሽንኩርቱ ምና እናስቀምጣለና። ይሄ ልክ እንደዛ ማለት ነው። ሽንኩርቱ በደንብ ጥብስ እናረገዋለን። ካላሩ ስለሚቀየር ዳህቢ ወይ በቃ ምን ዳህቢ ስለሚሆን ድረስ ማለት ነው እንደዚህ እያማሰን ከለሩ ቀይር እስከሚል ድረስ እናቆየዋለን። እና በጣም ነው የሚወዱት በጣም በጣም ማለት ነው በጣም የሚወዱት ምግብ ነው። እና ዛሬ ያንን ማሳያ ማሳያችሁ ጋይስ፣ ብዙ ጊዜ እንዳልፋችሁ ይሄንን አሁን ቀርብ ጊዜ ነው ማለት ነው እና እንደዚህ የመጣው ማለት ነው እና ከዛኛው ካብሳ ይሄን ነው የወደዱት፣ በጣም ይሄን ሶስት ራሱ በጣም ከመውደዳቸው የተነሳ በቃ አንዳንዴ ደግሞ ችግር አለባቸው። አንድ ነገር በቃ እንትን ካሉ አንዴ ከጣፈጣት ሁሌም ስሩ ነው የሚሉት ማለት ነው። እና ይሄ ሁልጊዜ ስሪ ስሪ ነው የሚሉን። እስከዛሬ ቪዲዮ ልስራላችሁ ለቤተሰቦች ለምን ብዜ ማለት ነው ዛሬ ሲሰራ ወሰን ኮኝ ላቸዋለሁ ጋይስ። እና ውጡ ቤተሰቦቼ፣ አበረታቱኝ ላይክ ሼር እያደረጋችሁ ጋይስ፣ እንበረታታ። አስኪ ሁላችንን አንድ ላይ ንደግ። እና ደግሞ በዚህ አጋጣሚ ደግሞ የምር ማለት ነው የኛ ህዝብ እኮ ደግ ነው የኛ ሰው ይለያል እኮ የምር እና በቃ ይዞሽ አይዞሽ ምን አብሽሪ ፋንዳ ስፖርት ቀጥ ከጥይት ምናምን ያው የሚያበረታችሁ በጣም ብዙ ልጆች አሉ። እጅ በጣም አመሰግናለሁ የምር ላ እንደምታዩት እንደዚህ ሆኗል። አሁን እራሱ ትንሽ ይቀረዋል፣ ትንሽ ይቀረዋል። ሽንኩርቱ ማለት ነው። ትንሽ አረር ማለት አለበት፣ ከዚህ አረር ማለት አለበት ያርባት በጣም የግድ ሶሮ ሶሮ መማሰል አለባችሁ። ሰላለባችሁ እጃችሁ ስራ መፍታት የለበትም። ምክንያቱም እየተዳረሰ ስለሆነ ማለት ነው። ያችሁት ያ ሁሉ ሽንኩርት ትንሽ ሆነች እንደዚህ ሲበስል ማለት ነው። እንደውም ሽንኩርት ያሳነስኩት መስሎኛል። አንሶኛል። በዛ ማለት አለበት ሽንኩርቱ ማለት ነው። አያችሁ አሁን በቃ አሁን የዶሮዬን አደርጋለሁ ማለት ነው። እንትኑ ሽንኩርቱ እንደዚህ መሆን አለበት። ያያችሁት ነው ሽንኩርቱ እንደዚህ መሆን አለበት። አሁን ዶሮዬን ቀምራለሁ ማለት ነው። አሯዋል እንደዚህ እና ምናምን የምስሉ አጠፉ ምንም ችግር የለውም። ብላስ እንደውም አሪፍ ነው አሪፍ ነው የሚሆነው በቃ ትንሽ እንደዚህ በ ስለምቀልጽብ መት ተኛለን ለዛ ነው በረያለብ እና ማለት ነው በጣም በጣም አሪፍ ነው እንደዚህ ካለ በኋላ

ቅመሙን እጨምራለሁ ማለት ነው። ይሄ በቃ ቀስ ብሎ እሳቱን ቀነስ አድርጋችሁ ማለት ነው። ዶሮ በደንብ እስከሚበስት ትተውታላችሁ ማለት ነው። ይችላል ። አሁን ትጥጥ ማደርጋለሁ። የሁላችሁ ቤተሰብ፣ አሁን በዚህ መልኩ እንደምታዩት እንደዚህ ሆኖልኛል። ያያችሁ አሁን እንትኔም ዶሮ በስላለች ማለት ነው። ሩዙን ጨምራለሁ ማለት ነው። ሩዝ ማለት ነው። እንትን ነው የምታረጉት ሩዝ ሩዝ መስሪ ሩዝ አቡቢንት የሚባለውን ሩዝ አቡቢንት የሚባለውን ነው ለካብሳ የሚሆነው ማለት ነው። እሺ ቤተሰብ እንደምታዩት እንግዲህ በዚህ መልኩ ዶሮ የበስሎ ምናምን ሩዜን ጨምሬያለሁ አያችሁ፣ እና ማለት ነው ሩዝ ምን አይነት ሩዝ መሰላችሁ እንደዚህ ለሩዝ ካብሳት ኢልሀም የሚባለው ማለት ነው። ሩዝ አቡ ቢንት የሚባለውን የሚባለው ነው መሆን ያለበት እንጂ ሩዝ አቡ ቢንት የሚባለው ማለት ነው፣ እሱ ነው ከዚህ ጋር የሚሰራው ማለት ነው። እሺ ይሄን ይመስላል እንግዲህ። እሳቱ ቅንስ አርጌ ሩዙ እስከሚበስል ድረስ ማለት ነው። ጠብቃል። በሌላ ቪዲዮ ውስጥ እንመገናኝ። ሰላም አሌኩም ማለት ነት ላ ባርካቱ